እንዴት አደራችሁ? እንዴት ዋላችሁ? በያላችሁበት ሰላማችሁ ይብዛ። እንኳን ደህና መጣችሁ። አህለን ወሳህለን። ሺሊ ሺሊ፣ አንሺ ወይም ተሸከሚ ማለት ነው። ወንድ ከሆነ ሺል ይባላል። ሺል ሺል። ሰንዶክ ሺሊ አሰንዶግ፣ ሳጥኑን አንሺው ወይም ተሸከሚ ማለት ነው። አሰንዶግ ወይም ሰንዶክ ሳጥን ማለት ነው የምናነሳው ነገር ካርቶን ከሆነ ሺሊ ልከርቱን እንላለን። ሺሊ አልከርቱን። አልከርቱን ወይም ከርቱን ካርቶን ነው። ተጌል ተጌል ከባድ። ተጌል አለየ ተጌል አለየ ይከብደኛል። አለያ ማለት በኔ ላይ ወይም ለኔ ማለት ነው። ማ ቀደርቱ አሺልሁ

ክሊህ መዓክ ከሊህ መዓክ ካንቺ ጋር ይሁን ወይም ከአንቺ ጋር ተይው ወይም አንቺ ጋር ይቀመጥ እንደ ማለት ነው። ከሊህ ተይው ወይም ይሁን ወይም ይቀመጥ ማለት ነው። መዓኪ ካንቺ ጋር። ወንድ ከሆነ ከሊህ መዓክ እንላለን። ከሊህ መዓክ። መዓኪ ለሴት ነው። መዓክ ለወንድ ነው።

ጉዳዩን አስረጅኝ። ፈህሚኒ አስረጅኝ። አልመውዕ ጉዳዩ ወይም ነገሩ ወንድ ከሆነ ፈህምኒ አልመውዕ እንላለን። ፈህምኒ አልመውዕ፣ ፈህሚኒ አስረጅኝ፣ ፈህምኒ አስረዳኝ። አንድ ሰው መጥቶ አናግሯችሁ ምንም ካልገባችሁ ወይም ድንግርግር ካላችሁ መልሰህ ንግርኝ ለማለት

ብዙ ሰዎች ከሆኑ ከአንድ በላይ ማፈህምት ወላ ሸይ ሙምኪን ትዒዱ ለው ሰማሕቱ እንላለን። የእነዚህ ቃላቶች ስርዝር ደግሞ እንደሚከተለው ነው። ማፈህምት ማፈህምት፣ አልገባኝም። ወላ ሸይ ወላ ሸይ፣ ምንም ወይም ምንም ነገር ማለት ነው። ሙምኪን ማለት ቀጥታ ትርጉሙ ይቻላል ማለት ነው ነገር ግን በዚህ አረፍተ ነገር ውስጥ ትችላለሽ፣ ትችላለህ ወይም ትችላላችሁ ማለታችን ነው። ትዒድ ትዒድ፣ ልትደግመው እንደገና መለሰህ ልትለው። ይህ ለወንድ ነው። ለሴት ሲሆን ትዒዲ እንላለን። ብዙ ሰዎች ከሆኑ ደግሞ ትዒዱ እንላቸዋለን። ለው ሰማሕት ማለት እባክህን ማለት ነው። ሴት ስትሆን ለው ሰማሕቲ እንላታለን። በዛ ያሉ ሰዎች ከሆኑ ደግሞ ለው ሰማቱ እንላለን። እስቡሪ እስቡሪ፣ ትግስት አድርጊ ተረጋጊ ማለት ነው። ለሴት ነው ይሄ። ለወንድ ሲሆን እስቡር እንላለን። ብዙ ሰዎች ከሆኑ ደግሞ እስቡሩ እንላቸዋለን። እስቡሪ ዐለይ እስቡሪ አለያ ታገሺኝ። እስቡር አለያ እስቡር አለያ፣ ታገሰኝ። እስቡሩ አለያ እስቡሩ አለያ፣ ታገሱኝ። እስቡሪ ሽወያ እስቡሪ ሽወያ፣ ትንሽ ታገሺ። ሽወያ ማለት ትንሽ ወይም ጥቂት ማለት ነው። ወንድ ሲሆን እስቡር ሽወያ እንለዋለን።

አሌክ ታገስኩ። ሰበርት አሌኩም ሰበርት አሌይኩም ታገስኳችሁ። ሰበርት ከቲር ሰበርት ከቲር ብዙ ታገስኩ። አነ ሰበርት ከቲር አና ሰበርት ከቲር እኔ ብዙ ታገስኩ። ከቲር ማት ብዙ ማለት ነው። አንዳንዴ የምንፈልገውን አናገኝም። ለምን? ምክንያቱም ፈጣሪ ከምንመኘው በላይ የበለጠ ይገባችኋል ብሎ ስለሚያስብልን ነው። በትዕግስት እንጠብቅ። አንዳንዴ መከራዎች ተደራርበው ሲዘንቡብን ጥላችን ፈጣሪያችን መሆኑን አነርሳ። በጭራሽ አይተወንም። ሰላም ሁኑ። እወዳችኋለሁ። ባይ ባይ